እዩት እናትየውን፣ አልሰገበም እስከዛሬ ዝም ሳለ። እስቲ ስደበኝ አናቱ ነው የሚተረተረው። እስቲ ስደበኝ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ እናገረኝ ሀገሩን ነበር የሚያጠው። እስቲ እናገረኝ እኔ ሀገሩን ብቻ ደብ የሚወደውን ነበር ምሸኝለት። እኔ ራሴ አንቄ ነዋ። ከራሴ የሚበልጥ ነገር የለም። ጂጂ ኪያ ከልጇ ሳምሪ እንዲሁም ከልጇ ባለቤት ከሆነው ከፋኒ ጋር አዲስ የተባለን ጦርነት በይፋ ከፍታለች። ይኸውም ከሰሞኑ ፋኒና ሳምሪን በተለያዩ ጉዳዮች እየተናገረቻቸው ነበር። አለፍም ሲል ዛቻዎች በመጨመር ጭምር ፋኒ አንድ ነገር ቢናገረኝ፣ ቀና ብሎ ቢያየኝ፣ አንድ መልስ ቢሰጠኝ አስታጥቀዋለሁኝ እስከ ወዲያኛው ድረስ የሚወዳቸውን ሰዎች ጭምር እሸኝለታለሁ በማለት እጅግ ከባድ የሆነ መልእክትን አስተላልፋ ነበር። ይህንንም በማስመልከት ብዙዎች ተደናግጠው በሁኔታውም ተገርመው ነበር። ምን ቢያስችለው ነው? እንዴትስ አይነት ትግስት ቢኖረው ነው ፋኒ የሁሉ ነገር እየተባለ ዝምታን የመረጠው ሲሉ ብዙዎች ሀሳብ፣ አስተያየት ሲሰጡበት ቆይተው ነበር። ይሁን እንጂ ፋኒ ከነበረበት በመውጣት በአዲስ ጉዳይ በተለይም በቤተሰባዊ በመሰለ ጉዳይ ለመጀመሪያና ለመጨረሻ ጊዜ ነው ያለውን ከባዱን መልስ ለጂጂክያ አስተላልፏል። በመልእክቱም እንዲህ ብሏል፦ እኔና እሷ ከእንግዲህ ሁሉንም ነገር በሕግ ነው የምንጨርሰው። ከዚህ በኋላ የምመላለሰው ነገር የለም። እስከዛሬም ብዙ ነገር ትቼ የራሴን ክብር አውርጄ ሳምሪም ስትሰደብ ዝም ብዬ እንዲሁም የራሴ ቤተሰቦች፣ እናቴ፣ እህቴም ጠቅላላው ዘመዶቼ ሲሰደቡ ዝም ብዬ አልፌአለው። ከዚህ በኋላ ግን መታገስ አልችልም ሲል ወደ ሚዲያ መምጣት ጉዳዩን ይፋ በማድረግ ስላሉት ነገሮች ተናግሯል። እሱም በህግ በኩል ጉዳዮቹን እንደሚይዛቸው አስጠንቅቋል። በተለይ በተለያዩ ጊዜያቶች ልጁ ሳምሪ፣ እንዲሁም እናቱ እህቱ ሲሰደቡ ለፍቅር ብሎ እየተሸነፈ ለማክበር ብሎ ዝቅ እንዳለ ተናግሮ አሁን ላይ ግን እነዚህ ነገሮች ሁሉ በዝተው ትዕግስትም ሲበዛ ይመራል የሚባለው ነገር ተከስቶበት ጉዳዩን ወደ ህግ መውሰድ እንደፈ ፈለገ ገልጾ ተናግሯል። ይህ ቪዲዮ ከተለቀቀ በኋላ በተለያዩ ሶሻል ሚዲያዎች ተሰራጭተዋል። እጅግ ብዙ ሀሳቦችም ሲንሸራሸሩበት ተመልክተናል። ከዚህ ጋር በተያያዘ ጂጂክያ በድጋሜ ቪዲዮ ሰርታለች። ለዚህም ቪዲዮ ምላሿን ሌላ ማንም ባልጠበቀው ሁኔታ ስትናገር ተሰምታለች። ይኸውም ፋኒ ሊደፍሬ ነበረ፣ እሱ ከባድ ሰው ነው። ልጄ ሳምሪ በተኛችበት እሱ ወደ እኔ መጥቶ ሌላ ነገር ሊያደርግ ሲል ጥዬን የወጣሁት ብላ መልስ ሰጥታለች፣ ቪዲዮም ሰርታለች። ብዙዎች በዚህ ንግግሯ እጅግ ተገርመዋል፣ በድጋሚም ተደንቀዋል። ብዙዎች ምን ዓይነት እናት ብትሆን ነው በዚህን ያህል ደረጃ የልጇን ሳምሪ እንዲሁም የሳምሪን ባለቤት የሆነውን ፋኑኤልን ልታዋርደው የፈለገችው ሲሉ ተሰምተዋል። ፋኒ ከተናገራቸው የተለያዩ ጉዳዮች መካከል አበይት ከሆኑት ምን ነበሩ የሚለውን ብዙዎች ሀሳብ፣ አስተያየት እየሰጡ ቪዲዮን ሲያንሸራሽሯቸው ነበረ። ፋኒ እናቱ፣ እህቱ፣ የሚወዳቸው ቤተሰቦቹ እየተሰደቡበት እጅግ ይከፋው እንደነበረ እንዲ እንዲሁም የእሱ ቤተሰቦች ራሱ ሁኔታውን ለሚወዱት ልጃቸው ለፋኒ ሲሉ ስድቡን እያዩ እየተመለከቱ፣ ሁሉ ነገር መረጃው እየደረሳቸው ለፍቅር ሲሉ ዋጋ ከፍለው ለፋኑኤል ሲሉ ዝምታን እንደመረጡ ጭምር በቪዲዮ ጠቆም አድርጎ ተናግሯል። ጂጂኪያ በተለያዩ ጊዜያቶች ላይ የፋኒን ዘመዶች፣ የቅርብ ሰዎችን የተለያዩ ንግግሮች ትናገራቸው ነበር። ይኸውም ልጇ ሳምሪ እንዲሁም ፋኒ ወደ ኢትዮጵያ በመሄድ የተለያዩ የቤተሰብ ጊዜያቶችን ከፋኑኤል ቤተሰቦች ጋር ያሳልፉ ስለነበር እነዛንም ቪዲዮዎች ትመለከት ስለነበር ልጄ ሳምሪ ለእኔ ምንም አልጠቀመችም፣ ለወንድሟ አምናቲ ያን ያህል ፍቅሯ ቀንሷል። አሁን ሙሉ ለሙሉ የተጠቀለለችው በፋኒ ዘመዶች፣ በፋኒ ቤተሰቦች ነው የሆነ ነገር ልጄ ላይ አሰርተውባታል፣ በማለት ጭምር የማይገቡ አላግባብ የሆኑ ቃላቶችን በመጠቀም ጭምር የፋኒን ቤተሰቦች ስትወነጅላቸው ሰምተን ነበር። አያይዛም ልጄ በመድኃኒት በተለያዩ የመንፈስ ስራዎች ተይዛብኛለች፣ ይህንንም የሚያደርጉት የፋኑኤል ቤተሰቦች ናቸው ብላ በሰራችሁ ቪዲዮ ብዙዎች በሁኔታው በጊዜው ደንግጠው ነበረ። እንዴትስ ቢከፋ እንዴትስ ጉዳዩን አደባባይ ማውጣት ብትፈልግ ነው በዚህን ያህል ደረጃ የፋኒ ዘመዶች ማዋረድ የፈለገችው እያሉ ብዙዎች ሀሳብ፣ አስተያየት በወቅቱ ሰጥተውበት አልፈው ነበር። ታዲያ እንግዲህ እነዛን ሁሉ ነገሮች ውስጡ ችሎ ችሎ ያቆያቸውንም ጉዳዮች ፋኒ ጠቅለል በማድረግ ነው። ታዲያ በቅርብ በሰራው ቪዲዮ ለጅጅኪያ ማስጠንቀቂያ በሰጠበት ቪዲዮ ስለ ቤተሰቦቹም ጭምር የተናገረው ቤተሰቦቹም በመሰደባቸው እጅግ እንደከፋው ጭምር መልእክቱን ያስተላለፈው አያይዞም ቤተሰቦቹም ጭምር በጉዳዩ እንዳዘኑ ጠቆም አድርጎ አልፏል። የፋኒ እህትና እናት እንዲሁም የቅርብ ቤተሰቦች ስለተባሉት የተለያዩ ጉዳዮች ወደ ሚዲያ መጥተው ምንም የመለሱት ነገር የለም። ይሁን እንጂ በጊዜያቶቹ ላይ በተለያዩ ወቅቶች ላይ ስለተሰደቡት ስድብ፣ ስለደረሰባቸው ውርጅብኝ ግን በጊዜው እጅግ አዝነው እንደነበርም መረጃዎቹ ወጥተው ነበረ። በተለይም የፋኒ እናትና እህት በተለያዩ ጊዜያቶች ሲሰደቡ የስድብ ውርጅብኝ ሲወርድባቸው፣ በተለያዩ ሶሻል ሚዲያዎች ቪዲዮዎቹን ሲመለከቱ ቀጥታ መልስን ባይሰጡም መልስን ባይናገሩም በሁኔታው ግን እጅግ ውስጣቸው እንደሚሰበር እንዲሁም ልጃቸው የገባበት ሁኔታ እጅግ አጣብቂኝ ውስጥ መሆኑን ጭምር በመረዳት ለልጃቸውም እንዲሁም ለልጃቸው ባለቤት ለሳምሪም በሁኔታው እንደሚያዝኑም መረጃዎቹ አሁን ላይ እየወጡ እየተሰሙ ይገኛሉ። በተለይ ልጃቸው ጣብቅኝ ሁኔታ ውስጥ ገብቶ በተለያዩ ቦታዎች ውርጅብኝ በሚደርስበት ነገር እጅግ እንደተጨነቁም የእናትየው መረጃ ያሳያል። ሆኖም ቀረም ግን ልጄና ሳምሪም አይለያዩም። ሁለቱም እማከብራቸው እምወዳቸው ልጆቼ ናቸው። የእነሱም ፍቅርም ፈጣሪ አምላክ ያጠናክርልኝ በማለት በተለያዩ ጊዜያት ጸሎት፣ ምርቃት ሲያደርሷቸው ተመልክተናል። ታዲያ እንግዲህ በተለያዩ ጊዜያቶች የሚለቀቁት በተለይ ደግሞ ሳምሪ ከባለቤቷ እናት ጋር ሆና በምትሰራው ቪዲዮ ሁሉ ጅጅክያ የተለያዩ ንግግሮችን ተናግራታለች። እሷ ለእኔ ምንም ጠቅምም እሷ የምትረዳው የባለቤቷን እናት ነው። እሷ የምትደግፈው የፋኒን እናት ነው። ለእኛ ቤተሰብ ምንም የምታደርገው ነገር የለም። ልጄን ሙሉ ለሙሉ ጠቅልለውብኛል በማለት ጭምር ጂጂኪያ ደጋግማ ስለልጇ መልእክት አስተላልፋ ነበረ። ከዚህ ጋር በተያያዘ ፋኒ በነበረው መልስ ላይ አበይት ከተባሉት ጉዳዮች መካከል ይህንን በማንሳት የመልስ ምት ሰጥቷታል። በመልሱም እንዲህ ነበር ያለው። እኔ ሳምሪን ጎትቼ አላመጣዋትም። ሳምሪ ወደ እኔ ስት እጅግ ከባድ ድብርት ስሜት ውስጥ በነበረችበት ጊዜ ነበር የተገናኘ ነው። ከዛም በኋላ እግዚአብሔር አምላክ ወዶ ፈቅዶ እኛን አንድ አድርጎ በስምምነት በፍቅር እንድንኖር አድርጎናል። እኔ ከማንም ሳምሪን አልነጠኩም። ልጅና እናትንም የማለያይ ሰው አይደለሁም። የነበሩት በቤቷ ታሳልፍ የነበሩት የጭንቀት ጊዜያቶች ግን ከእናቷ እንድትሸሽ አድርጎ ወደ እኔ እንድትመጣ አድርጓታል በማለት ጭምር ጠቅለላ አድርጎ ስለጉ ጉዳዩ በተለይ ደግሞ እናትና ልጅንም አለያይተሃል ብለው አንዳንዶች ስለሚያነሱበት ጉዳይም ይህንን መልሱን አሰምቷል ማለት ነው። ብዙዎች ክስተቱን አሁን ላይ በመመልከት እንደዚህ አይነት የቤተሰብ ጉዳዮች ሶሻል ሚዲያ ባይመጡ ጥሩ ነው። ሶሻል ሚዲያ የሚይዘው ነገር አይለቅም። ስድብ፣ ዘለፋ ያለበት ነገርም አያስፈልግም። እባክስ ጂጂክያ ልጅሽን፣ ሳምሪን እንዲሁም የልጅሽን ባለቤት የሆነውን ፋኒን እሱንም ጭምር አላግባብ ነገሮችን አትናገሪው። ሰከን ብለሽ ለማሰብ ሞክሪ። አንዴ ተዋል ደዋል አንዴም ተዛምደዋል እያሉ የመልስ ምትን ለጅጅኪያም ሲናገሩ የተመለከትናቸውን ሰዎች ተመልክተናል። በሌላ በኩል ደግሞ ፋኒ አሁን ቢሆን ያደረግከው ነገር ጥሩ ነው። ትዕግስትህ በጣም የሚያኮራ በጣም የሚያስደስት እጅግ በጣምም የሚያስከብርህ ነው። ግን አፍንጫ ላይ ሲደርስ ደግሞ እንደዚህ አይነት መልስ መመለስህ እጅግ እጅግ የሚያስከብርህ ነው። አሁንም ቢሆን የመለስከው ምልስ ምንም ወጣ ያለ ነገር የሌለበት እጅግ የተመጠነ የአዋቂ የሚባል አይነት የመልስ ምትን የሰጠኸው እግዚአብሔር ያክብርህ፣ ከዚህም በላይ ትዕግስቱን ያድልህ በማለት ደግሞ ለፋኒም መልእክታቸውን ያስተላለፉ ሰዎችን ተመልክተናል። ጠቅለል ባለመልኩ ይዘንላቸው የመጣ ነው ከሰሞኑ ወዲያውዲ ሲሉ ከቆዩት መረጃዎች መካከል ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።